ማህበራዊ ሚዲያ ላይ ዞር ዞር ስንል እንግዲህ የኔታ እረፍት ሰምቼ ነበረ። እንደው ይህን ስሜት ምን ይገልጸዋል ብዬ ወዲያ ወዲህ እያልሁ ሳለ አንድ ያባን ጽሑፍ እየሆንና ለአጋራችሁ ብዬ እንክርዳዱን ሊያቃጥል፣ ስንዴውን እየሸከፈ ነው። ባለፈው ጳጉሜን ወር እንዲያው ሱባኤ ባይባልም እንደነገሩ ገዳም ተቀምጬ ሳለ አምስቷን ቀን ስትፈጸም ድንገት አንድ ታላቅ መምህር እንዳረፉ ሰማሁ እንዳረፉ ሰማሁ። የኔታ መጋቤ ምስጢር ተሾመ በጎንደር ሐመረ ኖኅ ሰለስቱ ምዕት ቤተ ክርስቲያን የመጽሐፍ ተመነኮሳት ምስክር መምህር ናቸው። ያን ጊዜ ራሳቸው የኔታ ከአምስት ዓመት በፊት ሌላ ትልቅ ሰው ሲያርፍ የተናገሩትን ቃል አስታውሼ ቀጣዩን አንቀጽ ጻፍኩ። ቢሆንም ከለቅሷቸው ባልገኝም ማልቅሽ ጽፌ የተውኩትኝ እንጂ አደባባይ አላወጣሁትም ነበር። ዛሬ ግን ሌላው አይና ማሊቅ ሲጨመሩ አቅም ቢያንሳኝ አወጣሁት ይላሉ አባ ስንዴውን እየሸከፈ ነው። ጌታ ራሱን ከመሰለበት ምሳሌዎች ንጹህ ዘር በሚዘራ ገበሬ ነው። እርሻውም ይህ ዓለም ዘሩም ወንጌል ነው። እንክርዳዱም ክፉ ዘሪው ዲያብሎስ ነው። እንክርዳዱም የሚዘራው ሰዎቹ ሲተኙ ነው። ሰዎቹ ያላቸው ታላላቅ እግዚአብሔርን ሰዎች ነው። ማንቀላፋታቸውን እረፍታቸውን ሲሆን ሰዎቹ ሲተኙ እንክርዳድ መዘራቱ ታላላቆቹ ሲያርፉ በዲያብሎስ እና ግብረ አበሮቹ አዳዲስ አዲስ እንክርዳድ ስርዓት ይዘራል። አብረውም እስከ መኸር ይቆያሉ። መኸሩ በዚህ ዓለም ማለት ሆኖ መኸሩ በዚህ ዓለም ማለቅ ሆኖ አጫጆቹም መልእክትና መልክ ናቸው። ያን ጊዜ ንጉስ ስንዴውን ከእንክርዳዱ የሚያበጥርበት የሚያሳሳበት ስልጣን የተባለ ነፋስ አለው። እንክርዳዱን በእሳት አቃጥሎ ስንዴውን በመንግስተ ሰማያት ጎተራ ይሰበስባል ነበር የተማርነው ማቴዎስ 14 49 የሥጋ አይን ሳይኖራቸው በነፍሳቸው የሚያዩት የጌታ የኔታ መጋቢ ምስጢር ተሸምግሎ ደግሞ አሁንም ስንዴውን እየሸከፈ ነው አሉ። በሁለት ሺህ አስራ ሶስት አመተ ምህረት መጽሐፈ መነኮሳትን ከእርሳቸው እየሄድኩ ሳለ ወንበር እንዳበቃ አንድ ትልቅ ሰው እንዳረፉ ሰማን። የኔታም ካዘኑ በኋላ አይ እግዚአብሔር አንድ እኮ እንክርዳዱን ለማቃጠል እንዲሆን አስቀድሞ ካዘኑ በኋላ አይ እግዚአብሔር እኮ እንክርዳዱን ለማቃጠል ስ እንዲሆን አስቀድሞ እየሸከፈ ነው አሉ። ምን ማለት ነው የኔታ ስላቸው፣ ሰው ከፍቷል፣ አልመለስም ብሏል። ስለዚህ ወደ ወዳጆቹን አስቀድሞ ሸካክፎ በመከራ እሳት ሊገርፈን ይመስለኛል። ያን ጊዜ ጦርነት ውስጥ ነበር። አሁንም እንደዛው የመከራ እሳት እየገረፈን አለን። በጊዜው ተጨንቄ አሁንም የሚሆነውን ሁሉ እያየሁ እያሰብኋቸው ሳለ እንዳረፉ ሰማሁ ይላሉ አባ የኔታ አሁን ደግሞ አንዱን ምርጥ ስንዴውን አንዱን ምርጥ ስንዴውን እርሶን ወሰደ። እርሶ ከሌሉ የታሪክን እንክርዳድ ሊዘራ ሲዘራ ማን ያቃናል? በመጣን ቁጥር የማይዘጋ ቤት የማ የማን አለ ለትንሽ ለትልቁ የማይሰለች አንደበት ወዴት አለ ተማ የሚያስ የሚያስቀ አባት ወዴት እናገኛለን? ሰውነቱ ከአልጋ ከተጣብቁ በደዌ ተይዞ የሚያስተምር ትግስተኛስ ወዴት አለ? መምህርስ ወዴት አለ ይላሉ አባ የኔታ። ሩቅ ሆኜ የት ጠፋህ የሚሉኝ የኔታ፣ በቀለም የወለዱኝ አባት የኔታ፣ ጎንደር አስራ አራት አመት ስቀመጥ በደነዘነኝ ቁጥር መጥቼ ልጅነቴን የማጫውቶት ወዳጄ የኔታስ ስንዴዎቹን እናንተን ሲሸክፍ እኛን በሳት እንዳያቃጥለን በጸሎት ያስቡን። የመጽሐፈ መነኮሳት መምህር ኖትና እኛ በስስት ሲተረጉሙላቸው የነበሩ ከዋክብት እንጦስና መቃርስን ሲያገኟቸው እንደ ደከመን ይንገሩልን ብዬ አልቅሼ ነበር። ዛሬ ደግሞ የክብረ ደናግል ናዳ ቅድስት ማርያም አበምኔት የቅኔው የመጽሐፍት ብሉያትና ሐዲሳት የአቡሻህር የፍትሐ ነገሥቱ ሊቅ የኔታ ይባቤ በላይ እንዳረፉ ከወንበር በኋላ ሰማሁ። የኔታ ይባቤን ቀርቤ ባላውቃቸው፣ በአንዲት እናታችን በቤተ ክርስቲያን ግን አውቃቸዋለሁ እውነትን ትክ ብሎ የሚያይ የነፍስ ዓይን ያላቸው የአድርባይነትን ካባ የናቁ ሳይማር መድረክ የያዘውን ፈር የሚያስይዙ በአባታቸውን በአታቸውን አጽንተው በገዳማቸው የሚኖሩ መምህር እንደሆኑ ሰምቻለሁ። በሳይንስ ከተራቀቁ ምሁራን እስከ እስከ እስካል ተማረው በጸሎታቸው የሚያስጠጉ በሊቅነታቸው ወደ ላይ የራቁ ቢሆኑም ለሕዝብ ደግሞም ባባሽ ቅርብ አባት ነበሩ። የኔታ የኔታ ይባቤን የመጽሐፍትን ግብር የሚያውቁ መምህራንን በተጋድሎ ምጥ በሊቅነት አብራክ እንዳስገኙ አብረውኝ በሰበኩ ልጆቻቸው አውቃቸዋለሁ። ለእኛ ቢኖሩልን እንጂ ለእርሳቸውስ፣ ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለ በፊልጵሶስ መልእክቱ አንድ ሀያ ሶስት የሚሻላቸው ወደ አገለገሉት አምላክ ሂደው ፊቱን አይተው ማረፋቸው ነው። ለእኛ ግን ቤተሰቡ ሲተኙ ጠላት እንክርዳድ ዘራ እንዳለ ጌታ፣ የመጽሐፍት የጸሎት ቤተሰብ፣ እናንተ ስትሄዱ እንክርዳድ እንዳይበቅልብን ለቀረባችሁት ጌታ ለመድኃን ያለም አሳስቡልን፣ በጸሎት አይርሱን የኔታ ይላሉ አባ ገብረ ኪዳን ለሁለቱም መምህራን፣ ደቀ መዛሙርት፣ ካህናትና ዲያቆናት፣ መነኮሳትና የቅድስት ቤተ ክርስቲያን ልጆች ማርታ እና ማርያምን አብሮ አልቅሶ የአጽናና ጌታችን መድኃኒታችን ኢየሱስ ክርስቶስ የልብ ሰላም ይስጥልን። አይኔም ልቤም ምችም ይህንን ጻፉ። አባ ገብረ ኪዳን ግርማ የርዕሰ ገዳማቱ አድባራት ጣና ቂርቆስ የአራቱ ጉባኤያት መጽሐፍት ምስክር መምህር ኅዳር ሀያ ሁለት ቀን ሁለት ሺ አስራ ስምንት ዓመተ ምሕረት አባታችን በረከቱ ይደርብን። ሞት ለሁሉም አይቀርም እንደርሱ አይነት የክብር የንሳ ሞት ስጠና ሜን ይህን ክፉ ጊዜ ያርቅል